ማየት ቃል ኪዳን ታምሮ እንግዲህ ከሰሞኑ አነጋጋሪ የሆነ ፎቶ በመፖሰቷ ምክንያት እንግዲህ ሶሻል ሚዲያ ላይ መነጋገሪያ ይሆናለች። ስለዚህ ፎቶ እናወራለን። የቃል ኪዳን ታምሮ ባል ማን ነው? ከዚህ በፊት ስለ ሀገሩ ምን አይነት አስተዋጽኦ አድርጎ ነበር? ሁሉን የምንመለከት መለከት ይሆናል። ስለ ሰላም ተስፋዬ በጥቂቱ እናወጋለን። ውድ ቤተሰቦቻችን ታዲያ ከዚያ በፊት ሰብስክራይብ፣ ላይክ፣ ሼር በማድረግ አጋርነታችሁን አሳዩን ስንል እንማጸናችኋለን። ውድ ቤተሰቦቻችን ቃል ኪዳን ታምሮ ከሰሞኑ እንግዲህ መነጋገሪያ ያደረጋት ፎቶ በሶሻል ሚዲያ ላይ ሁላችንም ተመልክተናል። የዚያስ ምክንያት ምንድን ነው የሚለውን እናወራለን። ቃልኪዳን ታወቀው የተወለደችው በአዲስ አበባ ከተማ ሲሆን ያደገችውም እዚሁ በአዲስ አበባ ከተማ ነው። ወደ ቤተሰቦቻችን ቃልኪዳን ታምሩ ከዚህ በፊት እዩኝ እዩኝ የማትል የማትቀብጥ እንግዲህ ልደቷን ወይ ደግሞ ሌሎች ሽርሽሮችን በሶሻል ሚዲያ ላይ ስታጋራን የማትታይ እውቅና ዝም ያለች ቆንጆ ተዋናይት ጎበዝ ተዋናይት እንደሆነች እናውቃለን። አጋጣሚ የሆነና እንግዲህ የሶሻል ሚዲያ ተጠቃሚዎችን ወይ ደግሞ እንግዲህ ተከታዮቿን ያስቆጣ አንድ ፎቶ ከሰሞኑ በመልቀቃ ምክንያት ሶሻል ሚዲያ ተጠቃሚውን ማህበረሰብ ያስቆጣ ፎቶ ለቃ ነበር። እንግዲህ ስለ ቃል ኪዳን ከዛ በፊት በጥቂቱ እናውቃ ቃል ኪዳን እንግዲህ በትወና ብቃቷ የማንደራደርባት ጎበዝ ኢውኝ ኢውኝ የማትል የማትቀብጥ ራሷን ጥብቃ የምትኖር ጎበዝ ተዋናይት ናት። እጅ ተዋናይት እንግዲህ ከሰሞኑ በለቀቀችው ፎቶ ምክንያት አነጋጋሪ ብትሆንም ከዚህ በፊት የሰራቻቸውን ስራ እናስታውስ ከተባለ እንግዲህ አብዛኛውን የኢትዮጵያ ፊልሞች ላይ ትልቅ የትወና ብቃቷን ያጋራችን ሲሆን፣ እንዲሁም ደግሞ በተለያዩ ድርጅቶች ላይ የብራንድ አምባሳደር በመሆን አገልግላለች። ለምሳሌ ናንሳ ከተባለ እንግዲህ አንድ ሰሞን ላይ በዱባይ ፈርኒቸር የብራንድ አምባሳደር በመሆን ብዙ ስራዎችን ስትሰራ ነበር። በዚያም ስራ እንግዲህ በዛ ማስታወቂያ ስራ ወፈር ያሉ ገንዘቦች እንደተከፈሏት በሰዓቱ ተናግራ ነበር። ያው የብሩን መጠን ባትገልጽም ማለት ነው፣ ውድ ቤተሰቦቻችን። ከዛም ባለፈ እንግዲህ የተለያዩ ሌሎች የድርጅት ስራዎች ላይ ብራንድ አምባሳደር በመሆን ብዙ ስራዎችን በመስራትም ካዝናዋን ትሞላለች። እቺ ተዋናይት እንግዲህ ከዚህ በፊት አድርጋ የማታውቀውን ድርጊት እንዴት አደረገች ወደሚለውንን ስንሄድ እንግዲህ ይህ ይሆናል ተብሎ የታሰበው በአንዳንድ ነገሮች ላይ ሳናስበው ምናልባት አጋጣሚ አጋጣሚ በህይወታችን ላይ የሚከሰት ክስተት አለ። አንዳንድ ጊዜ ደግሞ ሆን ብለን ለመታወስ ከተረሳን ወይ ደግሞ ለሌሎች ነገሮች ተብሎ የሚደረጉ ነገሮች አሉ። የቃል ኪዳን ምንድን ነው ቃል ኪዳንን የገጠማት አጋጣሚ ነው ወይንስ ለመታወስ ወይንስ መነጋገር የለመሆን ከዚህ በፊት መነጋገሪያ መሆን ያላማራት ሴት እንዴት አሁን መነጋገሪያ ለመሆን ብላ ይህን ድርጊት ታደርጋለች ነው ወይንስ አጋጣሚ? ይህን ለእናንተ ተውላችኋለሁ። ውድ ቤተሰቦቻችን ግን ይህ በምስሉ ላይ እንደምትመለከቱት ሆዷን እንግዲህ እንዲህ እንደምታዩት በማድረግ ነው ፎቶ የፖሰተችው ማለት ነው። ይህ የእኛ ሃይማኖት የሚፈቅደው አይደለም ይህ ማህበረሰባችን የሚፈቅደው ባህላችንም አይደለም፣ ሲሉ ወዳጅ አድናቂዎቿ እጅግ በጣም በመበሳጨት ጥሩ ስሜት አልተሰማንም፣ ይህ ካንቺ የሚጠበቅም አይደለም ሲሉ ወቀሳቸውን እያቀረቡ ይገኛሉ፣ ሲልም ያስደመጠን ጉርሻ ገጽ ነው። ጉርሻ ገጽ ይህንን ይበል እንጂ እንግዲህ አብዛኞቹ ደግሞ መብቷ ነው፣ ይህ ምንም እንኳን ባህላችን ባይሆንም ሀገራችን የሚፈቅደው ነገር ባይሆንም የራሷ አካል ነው እና ትችላለች ያሉም አሉ። ያው እንግዲህ አብዛኛው ወዳጅና አድናቂዎቿ የጥሩ ምላሽ ባይሰጧትም አንዳንዶቹ ይህን ማለታቸው አልቀረም። ታዲያ ስለዚች ቃል ኪዳን ባለቤት እናውራቸዋለን ብለን ነበር። ከአንድ ሰሞን ላይ እንግዲህ አተላይነች ይች ልጅ አተላይነች የሚለውን ዘፈን በማቀንቀን ሀገሪቱን ያጥለቀለቀ ትልቅ ስራ እየነበረ እንደሆነ ሁላችንም እናስታውሳለን። ይህን ስራውን ካጋረን በኋላ ለረዥም አመታት ወደ ሚዲያው ባለመምጣት የራሱን ስራ ከዚህ ከ ከሚዲያው ወጣ ያለ ስራ እየሰራ አሁን ላይ እንደሚገኝም እንግዲህ መረጃዎች ይጠቁማሉ። ውድ ቤተሰቦቻችን ስለ እነ ቃልኪዳን ይህን ያህል ካወራን ደግሞ ስለ ተወዳጇ ተዋናይት ስለ ሰላም ተስፋ ይናወራለን። ሰላም ተስፋዬን እንግዲህ ሁላችንም የምንወዳት የምናከብራት ከሁላችን አእምሮ የማትጠፋ ጎበዝ አርቲስት ናት። እንግዲህ ሰላም ተስፋዬ ተወልዳ ያደገችው በትግራይ ክልል ውስጥ ሲሆን እንዲሁም ለማደግ ደግሞ በተለያዩ ቦታዎች እንደሄደችም ትናገራለች። ለምሳሌ ሀረር ና ሌሎች ሌሎች ሀገራትን በ በእናቷ ስራ ምክንያት ተዘዋውራ እንደነበር ትናገራለች። ሰላም ተስፋዬን እጅግ በጣም እኔም በግሌ በጣም ወዳት የማከብራት ጎበዝ ተዋናይት ናት። ና ሰላም ተስፋዬ ወደ አዲስ አበባ በመምጣት ትምህርቷን እየተማረች ከዚያም ደግሞ ለቲያትሩ ትልቅ ፍቅር ስለነበራት እንግዲህ በአብሲኒያ የስነ ጥበብ ትምህርት ቤት ውስጥ ገብታ እንደ ተማረችም ታስታውሳለች። በዚያን ወቅት እንግዲህ አማርኛ ባለመቻሏ ምክንያትም የተደረሱባት ትናገራለች። እንግዲህ በጨዋታ መልክ ማለት ነው። ውድ ቤተሰቦቻችን ሰላም ተስፋዬ ከአመታት በፊት አግብታ እንደነበረ ሁላችንም እናስታውሳለን። ከዚያም ለጥቂት አመታት አብረው ከቆዩ በኋላ እንግዲህ በተለያዩ ምክንያቶች ባለመስማማት ምክንያት ትዳሯም እንደፈረሰ እንግዲህ እሷም ያስታወሰችው ነገር ነው። ሁላችንም የምናውቅ ብ ነገር ነው። እናም በትዳሯም እንግዲህ አንድ ቆንጅዬ እጅግ በጣም የሚያምር ልጅ እንደወለደችም እናስታውሳለን። ሰላም ተስፋዬ ከዚህ ከትወና ነው ባሻገር እንግዲህ የተለያዩ ስራዎችን በመስራት ለተለያዩ ድርጅቶች ብራንድ አምባሳደር በመሆን ለምሳሌ እንደ ቴክኖ ስፓርክ የሆኑ ስልኮች ላይ በመሳተፍ የተለያዩ ስራዎችን በመስራት እንግዲህ ካዘናዋን እሷም እንደምትሞላ ሁላችንም የምናቁ ጉዳይ ነው። እናቷን በጣም የምትወደውና የምትከብረው ሰላም ተስፋዬ እንግዲህ እጇ ላይም የእናቷን ስም በመነቀስ ፍቅሯን ትገልጽላታለች ማለት ነው። ይህን ጊዜ ነበረ እንግዲህ አብዛኞች የእሷ ተከታዮች ይህን በማድረግ የእናቶቻቸውን ፍቅር እጃቸው ላይ በመነቀስ የእናታቸውን ስም እየገለጹም አሉ ሲባል ሰምተናል። ውድ ቤተሰቦቻችን ሰላም ተስፋዬን የምናውቃት በፊልሙ ዘርፍ ቢሆንም በንግዱ ዓለም ተቀላቅላ አሁን ላይ ሁለቱንም እያጡጠፍች እንደሆነ ተነግሯል። በእርግጥ ገለሊቱ ስድስት ሰዓት ከሚለው ስራዋ በኋላ ሌላ ስራ አልሰራችም። እንግዲህ አሁን አሁን አርቲስቶች ኢንስታግራም ፔጃቸው ላይ ከሆነ ድርጅት ጋር ውል ሲፈጽሙና ፎቶ ሲነሱ ነው የምናያቸው እንጂ ተዋናይ እንኳን ላያስብላቸው ይችላል ከዚህ በኋላ ፊልም ሳይሰሩ የቆዩበት ዘመን እየተባለ ነው። ሰላምም እንግዲህ በዚህ አጋጣሚ ወደ ትወናው ተመልሳ ቆንጆ ፊልም እንደምታጋራን እኔም በበኩሌ ተስፋ አደርጋለሁ። ከዚያ ሁሉ ግን ዛሬ ሰላም ተስፋዬን እንድናነሳት የሆነበት ምክንያት በተገኘችበት ሰርግ ቤት እንግዲህ ሚዜ ሁና ነበረ። ሚዜ ሁነው እጅግ በጣም አብዛኞች አርቲስቶች ደስ የሚል ጊዜ አሳልፈው ነበር። ይህ ሰርግም አነጋጋሪ ሆኖ እጅግ በጣም የደመቀ ደስ የሚል ሰርግ ሆኖ እንዳለፈም ሰምተናል። እነ ሰላምም እጅግ ቀውጥ አድርገው በጣም ደስ በሚል ሆኗቸው እንደሰረጉላቸው እንደሰምተናል። እንግዲህ ይህ ብቻ አይደለም ለሙሽሪት የሰጧት ስጦታ እጅግ በጣም አነጋጋሪ ነበር። ይፋ አላረጉትም፣ ውስጥ ለውስጥ ነው። እኛም ይሄን የሰማ ነው፣ እጅግ በጣም ትልቅ ስጦታ ለሙሽራይቱ እንደተሰጣት ሰምተናል። ብቻ እንግዲህ ሙሽሮችን ባናቃቸውም ሰርጉ የአብርሃምና የሳራ የተባረከ እንዲሆን ምኞታችን ነው። ሰላም ተስፋዬንም እጅግ በጣም እንወድ እንወድሻለን እና ክብርሻለን ለማለት እንወዳለን። በዚህ አጋጣሚ ውድ የኔሻን ሚዲያ ቤተሰቦች ለዛሬ የነበረን ፕሮግራም ይህን ይመስል ነበረ። ሀሳብ አስተያየት ካላችሁ እንግዲህ ኮመንት ሴክሽኑ እናንተ ነው። ሳምንቱ የ የአማሬቷ በይሁን። መልካም ሳምንት። ደም ቸርች ዘንቦቶልን።